ቀጣይ ዘገባ ኤድሪንከን ሪፈሪ ይላሉ። ቀጥሎ ስለ አገኘሁት መረጃ ዝርዝር ለመመልከት ፍለጋውን እንዲያግዘኝ ለመቀመሪያ ስራ ሰጠውት ለመክፈት ትንስ አስቸጋሪ ነበር። ቢሆንም ግን ቀስ ያለ ምስሉ ራሱ ማጫወት ጀመረ። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብ እንዲሁም ደግሞ መረጃ ተደራሽ እንዲሆን ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ከላይ ቢጫ ከታች ጥቁር ቁምጣና ከሶተኒ ለብሶ ጥቁር ጫማ የተጨማው የመሀል ዳኛ የአዳጊ ልጆችን የሻምፒዮን ድር ለማጫወት ወደ ሜዳ ቢገባም ዳኛው መቆም አቅቶታል። እንዲያውም የጀርባ አጥንቱ የተሰበረ ይመስል ወደፊትና ወደ ኋላ በተመሳሳይ ፍጥነት እንቅስቃሴ ይወዛወዛል። በዚህ ሰዓት እውነት ለመናገር የሚታገስ አእምሮ ስላልነበረኝ ሳቄን ለቀኩት። በማን አለበኝነት ዳኛው መሀል ሜዳ ላይ ብቻውን ይወዛወዛል። አንዴ ወደፊት ይቀጥላል፣ ወደኋላ፣ ወደ ጎን። የግራ እግሩን ያነሳል፣ የቀኝ እግሩን ያስከትላል። ለጨዋታው ሜዳ ከገቡት አዳጊ ተጫዋቾች ገሚሶቹ ጨዋታውን ትተው የመሃል ዳኛውን ሲመለከቱት፣ የተቀሩት ያለምንም ግራ መጋባት ትኩረታቸውን በጨዋታው ላይ አድርገው ቀጥለዋል። አሁን የማየው ውዝዋዜ በሳይንስ ክፍለ ጊዜ እየተማርኩትን አንድ ቁስ አስታወሰኝ። እሱም ፔንዱለም ነው። የማልዳኛው ክፍለው በጠጡት መጠጥ ጭንቅላታቸው ዞር ራሳቸውን መግዛት ቢያቅታቸውም ጨዋታውን ለመከታተል የታደሙ ተመልካቾች ግን እያጨበጭባሉም፣ እያፏጫሉም። በጥቅሉ በስታዲየሙ ውስጥ ጩኸት በርክቷል። ይህንን መታገስ ያልቻለው በግምት የጨዋታው ኮሚሽነር የሆነ ግለሰብ ወደ ሜዳ በመግባት ዳኛውን አዝሎም ይሁን አቅፎ ከሜዳ ለማስወጣት ሲሞክር ዳኛው አሻፍረይ ብሎ አረፈም። የሚወዱት ሜዳ ለቀው ለመውጣት የዘጋጀ አእምሮ ያልነበራቸው ዳኛው ሜዳውን ለቀው ለመውጣት እያደረጉ ጥረት በጣም አሰልችና ብዙ የስፖርት ቤተሰቦች ቢፈቅድላቸው ቤታቸው ድረስ ለመመለስ የሚፈጅባቸው ጊዜ ይሆናል። ከአሰልቺ ሙከራ በኋላ የማልዳኛው የመጫወቻ ሜዳውን ለቀው ሲወጡ የስፖርት ቤተሰቡ እንደ ባለስልጣን በጭብጨባ ሸኛቸው። ይህ አስገራሚ ገጠመኝ በተከሰተ ዕለት በስቴዲየሙ ታድሞ የነበረው ዴቪድ የተባለ ተመልካች ስለተመለከተው ክስተት ተጠይቆ ሲመልስ በህልሜ እያየሁት አጋጣሚ እንደሆነ እየተሰማኝ ቢሆንም ሜዳ ውስጥ ስለመሆኔ አብረውኝ የነበሩ ጓደኞቼ አረጋግጠውልኛ ሲል ነበር የ ዳኛውን ተግባር አለማመኑን እየገለጸው። የመሀል ዳኛው እንዳገኘሁት መረጃ ከሆነ መጠጥ ጠጥተው ወደ ሜዳ ሲገቡ ብዙ የሰከሩ ባይሆንም ዱብ ዱብ ማለት ሲያበዙ የቀመመሱት መጠጥ በመላው ደማቸው ውስጥ ተሰራጭቶ መሰለኝ ራሳቸውን መቆጣጠር አቅጧቸው ተስተውሏል። በእርግጥ እንደዚህ አይነት የሙያ ስነ ምግባር የጎደላቸው ዳኞች በስፖርቱ ዓለም ብዙም አይስተዋሉም። ሆኖም ዳኞች ሰብዓዊ ፍጡር እንደመሆናቸው በህመም፣ በጉዳትና በተለያዩ ምክንያቶች ጨዋታ ለመጨረስ የማይችሉበት አጋጣሚ ሊፈጠር ይችላል። ይህ ችግርን ውን ቢሆን አጫዋቹን ተክቶ ወደ ሜዳ የህጉን የሚፈቅድለው ተቀያሪ ዳኛ የትኛው ይሆን?